ቆራ ነገር ነው መቼም፣ በየቦታው በዞሩ ቁጥር የማየው እኔ እግዚአብሔር መጨረሻውን ያሳመረው ጀን ትውልድ ከሰማይ በታች ምንም የሚያስቆመው ኃይል አይኖርም። ተወደደም ተጠናም፣ የአማራም ህዝብ ጣፋንታ የትግሉም ጣፋንታ ተገፍቶ ተገፍቶ ተገፍቶ መጣን፣ ጠርዝ ላይ ቆመ። ይሄ ጠርዝ በጣም የሚያምር ግን አደገኛ ጠርዝ ነው። ካላወቅንበት ወደ ገደል እንገባለን። ታወቅንበት ተስፈንጠረ ነው የምንደርሰው ግብ የምንፈልገው ግብ የምንመኘው ግብ ስንመኝ የኖርነው ዋጋ የከፈልንበት ግብ ላይ እንደርሳለን እና የአጠርዝ መውደቅ አይፈቅድም ከወደቅን መነሳት ስለሌለ የአጠርዝ መሳሳት አይፈቅድም ከተሳሳትን ስታችሁ የምናደርግበት ሌላ ስለማናገኝ ስለዚህ ልክ ለመሆን ላለመውደቅ ነው የምንታገለው በማንም ድጋፍ ሳይሆን በማንም እርዳታ ሳይሆን በእግዚአብሔር እርዳታና በራሳችን ጉልበት በወንድሞቻችን መስዋዕትነት መጠን መጠን እዚህ ደርሰናል። የቀረን ትንሽ ምዕራፍ አለ። ትንሽ ምዕራፍ በስንዝር ትነኩት ወይም በትን አላውቅም፣ ግን በጣም አጭር ምዕራፍ ይቀራል። እሱን ተባብረን መቋጨት ይኖርብናል። ያውም በፍጥነት ጊዜ የለንም። በፍጥነት መቋጨትና የከበበን ነባራዊ ሁኔታ በሚፈቅደው ልክ መሳተፍን በሚገባ ልክ ተሳትፎ አድርገን ህዝባችንን እንደ ሀገር መንግስት ደግሞ በኢትዮጵያ ውስጥ የሚኖረንን ቦታ ማስጠበቅና አማራ እንደ ህዝብ በሰላም፣ በፍቅር፣ በክብር ከሌሎች ህዝቦች ጋር የሚኖርበትን ዘመን ማምጣት ስለሚኖርብን በፍጥነት በፍጥነት በፍጥነት መስራት ይኖርብን፣ በፍጥነት ያን ቢሆን፣ እንደ ወንድም መግባባት፣ እንደ ወንድም መቻቻል፣ እንደ ወንድም መፋቀር፣ እንደ ወንድም አይቶ ማለፍ እንደ ወንድም የአንዱን ገመና የአንዱን ድክመት የአንዱን ባህሪ ሰምቶ መቻል እጅግ በጣም አስፈላጊ ነው። ከኢትዮጵያ እዚህ ለመድረስ በጣም በጣም በጣም ብዙ ወንድሞቻችን ታስሯል። በጣም ብዙ ወንድሞቻችን አካላቸው ተጎድቷል። አካላቸው ተሰብሯል። ብዙ ወንድምናቶቻችን ቅስማቸው ተሰብሯል። ብዙ ወንድም ወንድሞቻችን መስራቱ ነው። የምናቃቸውም የማናቃቸውም የእኔ ብጤው ትንሽ አድርጎ በስም ይታወቃል። በስም የማይታወቁ የታሰሩ በስም ማናቃቸው በወጡበት የቀሩ በስም ማናቃቸው ቅስማቸው ተሰብሮ ማለት ናቸው። እኛ እድለኞች ሆነን ነው በስም ሰው የሚያከብ እናንተም ምን ምን ማለት ነው እድለኞች። ስለዚህ ከፍተኛ ዋጋ ተከፈለ። ላለፉት 32 33 ዓመታት በመከራ በብዙ መከራ መሀል በብዙ ማዕበል መሀል እዚህ የደረሰ ትግል ነው። እዚህ የደረሰን ትግል ለደቂቃ አይደለም ለሰከንድ እንኳን አንድ ስንዝር ወደኋላ ማለት አይቻልም። ወደ ኋላ ካልማን መለስ ወደፊት ወጭ ወደፊት፣ ወደፊት ተጉዘን፣ ወደፊት ፈጥነን፣ ወደፊት በርክተን፣ ወደፊት ጸንተን የቀረችውን ምዕራፍ መቋጨትና የድል ችቦዋችን መጨበጥ አስፈላጊ ነው። እሱን በቅርብ ማድረግ ይጠበቅብናል። ጠላት እየደከመ ነው። የሚቀረው ግን ተፈታፊ ይገልባታል። እሱን መምጠጥ አለብን።

መታጠቅ የሁሉና ጉዳይ ነው። መታቆስ የሁሉና ጉዳይ ነው። ከዚህ መሳሪያ ውጭና ከክርስቶስ ውጭ ማንም አልደረሰልንም፣ ማንም አይደርስልንም። ለዳና አለም ይዘን በዚህ ነው እዚያ ደረስነው፣ በዚህ ነው የምናሸንፈው። መሰባሰብ የሚሉ በረከቶች አሉት። ስትሰባሰብ ትመከራለህ፣ ስትሰባሰብ ትተጋገዛለህ፣ ስትሰባሰብ መከራውንም ጸጋውንም ትካፈላለ። መሰባሰብ ግን መቻሻል ይጠይቃል። መሰባሰብ መከባበር ይጠይቃል። መሸም የተፈጥሮ ስራ ድንቅ ነውና ሁላችንም በመልካችን ባህርይ የተለያየ ነው። ያን የተለያየ ባህርይ ሰብስቡ አርቆ ለአንድ አላማ ነው ማሰለፍ ይጠይቃል። ሁላችንም ተመሪዎች አይደለም መሪዎች ነው። ይሄንም ያህል አንዱ ሽጥ ብትጨምር ያማራግዝ በብቃት ነው ምራት ገና ትንሽ ነው የሚሆነው መሸከም መቻል አለብን፣ ማለት ስለዛ፣ እዚህም እዚያም፣ በዚህ ትግሉ በዚህ ትግል ውስጥ ባለች ትንሽ ተሞክሮ የሚጎልን ነገር ጓደኛችን መሸከም ነው። የሚጎልን ነገር በሚል ልብ ሰው ልጅ መውደድ እና ጓደኛችን ማጥቀር ነው። የሚጎልን ነገር ቅንነት፣ ቅንነት ባያሌ መጥፋል። ውስጣችን በተፈጥሮ ቅኖች ሁነን ነው የምንወለደው፣ በተፈጥሮ በጎች ሁነን ነው የምንወለደው ግን በአንድ በሌላ ምክንያት አስተዳደጋችን ሰልወንና ከቅንነቱ ይልቅ ፋታ ይሉ ይወጣብን። ያኔ ተፈጥሮ ጸጋ፣ ያን ቅንነት፣ ያኑ ተፈጥሮ ቆፍረን አውጥተን ለሌሎቻችን፣ ለጓዶቻችን፣ ለሌሎቻችን መለገስ መለጋገስ ይኖርብናል። እዚህ ደርሰናል። የሚቀረን አጭር መራፍ ነው። ይሄን መራፍ ደግሜ ላይ ያለው በፍጥነት መጨረስ አለብን። በፍጥነት መቋጨት አለብን። በኢትዮጵያ ውስጥ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካ ቀጠና ብዙ ነገሮች በፍጥነት እየተለዋወጡ ነው ያለው። በጣም በፍጥነት ማጠናቀቅ የሚገባንም ወደ ስራ አጠናቀም ቶሎ ጨዋታው አካል ካልሆን ቶሎ ሜዳ ውስጥ በሙሉ ቁመና በሙሉ መለዮ ካል ተገኛል በስተቀረ አደገኛ የሚሆን ብትቀመጥ የሚተወው ሁኔታ አይደለም። የሚመጥ ወይ ታገለ ተጠርፋል ወይ ተጠፋል አለቅ መውጫ የለውም። መምለጫ የለውም። ይህ ጌጥ ትግል አይደለም። የሚያዝነው አማራ በኢኮኖሚ በደንብ ተጠቃሚ ስላልሆነ ተጠቃሚ እንደሆነ እንታገላለን ብለን አይደለም ትግል የጀመሩ እሱማ ቅምጦት ሆነ እኮ በኢኮኖሚ ደረሰብን መገለል፣ በፖለቲካ ደረሰብን የደረሰብን መገለል ወዘተ ወዘተ። የቅምጦት ጉዳይ ሆነ የሞኖር ላይ አመኖር ጉዳይ ነው። እስቲ ብለስ ይጀምራል ወይ ታግለ በጉልበት ትተርፋለህ ክርስቶስን ይዘህ ወይ ትጠፋለህ። ወይ ተንበርክከህ ትታረዳለህ፣ ወይ ቁመት ትገጥማለህ። ቁመት ከገጠምክ ወይ ታሸንፋለህ፣ ብትሸነፍ እንኳን የክብር ሽንፈት ነው የምትሸነፈው። በዚህ ስሜት በዚህ ወኔ ተጉዘን ክብሩ ስፋ አላማትና ዝደርሰናል። የሚቀረን ነገር ግን አለ፣ የሚቀረን ነገር አለ። አሁንም መቀስቀስ፣ አሁንም ማደራጀት፣ አሁንም ማደራጀት ማጥበቅ ያስፈልጋል። ይሄ ብትቀሰቅሱ እስከ ምጽአት እስከ ዓለም ፍጻሜ የሰው ልጅ ሙሉ አይነቃ ያለ መሰልቸት ማንቃት ማንቃት ተስተ ያለ መሰልቸት የነቃውን ታደራጃለህ፣ የተኛውን ትቀሰቅሳለህ። ያ የተኛው ሲነሳ ቀድሞ ነቅቶ አደረጃን አደረጃ አደረጃጀቱን ታጠቃለህ፣ ታስታጥቃለህ። ማሰረው ግድብ ነው። የምር መቁረጥ የምር ዓላማ ሰው ነው። የምር ዓላማ ታማኝ ነው። ትግል ምንም አይጥም። ይህ በጠራራ ፀሐይ እንኳን ዝባር ዘፍስ ስራ አስቀምጠናል አይደል፣ በጣም ለሚጣፍጥ ዓላማ የምናደርገው የምንከፍለው መስዋዕትነት ስለሆነ ችለን በዚህ መልኩ እንወያያለን። መሰልቸት ሊኖር ይችላል። የስሜት ከፍታና ዝቅታ በየቀኑ ሊኖር ይችላል እሱም መቋቋም። ሰው የሚታገለው ከሶስት ነገር ጋር ነው አይደል? በትግል ውስጥ አንደኛ ከራሱ ጋር ከውስጡ ጋር፣ ሁለተኛ ከጓዱ ጋር፣ ሶስተኛ ከጠላት ጋር ነው የሚታገለው። ትልቁ ጠላት ከውስጣችን ጋር ምን አደረገ? ውስጣችን ያለው ጠላት ይመስለኝ ማበርታት ያስፈልጋል። አንዳንድ ኃይሎች ለኮ ዓላማቸው እንኳን 30 ዓመት ታግለዋል። አንዳንድ ኃይሎች 35 ዓመት አምሳ ዓመት ታግለዋል። በጥሩ ተዋጋናቸው የምንላቸው የሕወሓት ኃይሎች እንኳን 17 ዓመት ታግለዋል። ለረንዲው መሆን ትግል ውስጥ ነው ያሉት እኛ የተቀደሰ ዓላማ ይዘን እኛ እንደ ሁሉ ከምድረ ገጽ እንዳይጠፋ በሚደረግ ትግል ውስጥ እየተሳተፍን በሙሉ ልባችን በሙሉ ያችን በሙሉ ግርማ መገሳችን ነው ትግል ውስጥ ልንገባ የሚገባ። በምድር ላይ በግማሽ ልብ ተሰርቶ ውጤታማ የሆነ ስራ የለም። ወይ የምርን ሰርተህ ውጤታማ ትሆናለህ፣ አለዛ በግማሽ ልብ ዳክሬህ ወደ አላት እመለሳለሁ። የምርን ያዝ

በሳይንሱም በፖለቲካው ዓለምን መልኩ ነው የቀየሩት ሰዎች በቁጥር ትንሽ ናቸው። የተለዩ ፍጥረቶች ነው ተፈጥሮ አይደለም እንደሚችሉ ውስጣቸውን ያሳመኑ፣ ማድረግ እንደሚችሉ ለራሳቸው የነገሩ እናንተማ ነው በውስጣችን እንዳለ ያልተገነዘብነው ኃይል ኃይል እንዳላቸው ያወቁ ሰዎች ናቸው። ዓለምን በበጎም በጥሩ ምስቅልቅል ያወጣው አሁን ያለውን ቅርጽ ያለውን ያለው መልክ ሰው ተራ ሰዎች አይደለም ትልቅ ዓላማ ያለ፣ ለትልቅ ዓላማ እዚህ ተገናኝተናል በዚህ ክስተት። የትልቅ ዓላማ ሰዎች መሆን አለብን። በዛው ልክ ጎል ማድረግ በዛው ልክ የሚታይ አቻ ባህሪ ያስፈልገናል። ስነ ምግባር ዲስፕሊን ያስፈልገናል። ካንድ መንግስት ወይም ከአንድ ስርዓት ወደ ሌላ ስርዓት የሚደረግ ሽግግር መጋጠሚያ ላይ ብቻ አይደለም ያለ ነው። ካንድ ትውልድ ወደ ሌላ ትውልድ የሚደረግ ብለሽ ሞራፍ ላይ ጭምር ነው ያለ በጣም ጥንቃቄ፣ በጣም ወደ ሰፊነት፣ በጣም አስተዋል የሚጠይቅ ምራፍ ላይ ነው ያለው። መመካከር መመካከር፣ ታጋሽም ከታናሻችን መምከር፣ ከታላቃችን መምከር፣ ካኩያችን መምከር፣ ምን ይሻላል ማለት እንዲያደረግ ምን እንደሆነ እግዚአብሔር አግዞን እዚህ ያደረሰው ነው። ጥግን በቅርቡ በቁጡ ቋሽተነው ያሳረኛ መከረኛ ሀይዝ ያሳረኛ አርፎ የማያውቅ ባንዲራ የሚያርፉበት ዘመን ይመጣል ማለት ነው። በእርግጠኝነት እሱን እናደርጋለን። የሚጠበቀው ራሳችን የበለጠ ማጥበቅ። ዓላማችን በዚህ ዘመን ከሆነ ማቀፍ። አስፈላጊ ከሆነ መክሱም ማርስ። መጽናት መጽናት የሚጎለን እሱን ቅጽበት የተሰራ ምንም ነገር የለም። ታስቦ ታቅዶ ረጅም ጊዜ ወስዶ ተተግብሮ ነው ጫፍ ላይ የሚደረስ። እንዳልጋችሁ የትግል ከባድ ነው። በተለምዶ እንደሚባለው የትግል በጣም መራራ ነው። መራር ነው። ትናንት አብሮ የነበረ ጓደኛን ታጣለህ። ትናንት እንዳንተ ስሮጥ የነበረ ጓደኛህ አካሉን ሲያጣ ታያለህ። በአንተ በቤተሰቦችህ፣ በዙሪያ ላይ ብዙ ነገር ሲደርስተዋል፣ ብዙ እንግልት አሉ። ሌላው ሁሉ ይቅር። በዚህ መከረኛ እና ሳረኛ ዘመን ባንፈጠር የዚህ መከረኛ ህዝብ ልጆች ባንሆን በዚህ ሰዓት እዚህ እንቀመጥ ነበር? በዚህ አኳኋን እንገናኝ ነበር? በፍፁም። አንዳንዶቻችን ትምህርት ቤት ነን፣ አንዳንዶቻችን ተማሪ ነን፣ አንዳንዶቻችን አስተማሪ ነን፣ አንዳንዶቻችን ፖሊሶች ነን፣ አንዳንዶቻችን ወታደሮች ነን። የተወሰኑት ጥሩ ፈለጋችሁ ነው። ስለዛ አርሶ አደሮች ነው። መከራ አሳር የጥፋት አዋጅ መገዝን ከሰበሰብ የጀመረውን የማይጨርስ ወንድ ልጅ ደግሞ ባይወልድ ምን ይሻላል? ጀምረናል፣ እዚህ አድርሰናል። ወደድን ጠላን፣ እንጨርሳታለን፣ እንፈጽማታለን። አይደለም እንዴ አላችሁ? ስለዚህ በርቱ። ልበርት የታሪክ አካል ሲታሪካ ካልኩ ነው እንዴ የትምህርት ቤት የተማራችሁ ካላችሁ በምድጃ ወግም ታሪክ የሰማችሁ ካላችሁ እንሰማለን፣ ስንሰማን ያደግም መጽሐፍ ላይ የጀግኖችን ታሪክ ያነበባችሁ ካላችሁ በምንም ታምራ አይደለም። የዛ ታሪክ አካል ሆኖ ስማቸው ተጽፎ ስማቸው ነው፣ በዘፈኑም ግጥም፣ በቀረርቶ በምንም ስማቸው ነው። በዚህ መልኩ ተሳትፎ አንዳንዶች ምናልባት ነው ታሪክ የሚጻፈው በዚህ መልኩ ነው። የታሪክ አካል ቢሆን በዚህ መልኩ ነው። ጠላት የመረው የሚጣፍጠውም አሁን የታሪክ አካል ሆነ። የጀመርነውን ውብ ታሪክ አገባደነዋል፣ አሳምረንም ጨርሰዋል። ለዛ ሁላችንም መዘጋጀት መቻላለን። እኔ ከእስር ቤት ወጥቼ ኖራዊ ከተማ ስታዲየም የነበራችሁ ትመራላችሁ፣ አቀባበል ተደርጎ ወደዛየ

ሰው ያለ ክብር ባዶ ነው። ይህ ባህር ዛፍ ይሻላል። ሰው ያለ ኩራቱ፣ ሰው ያለ ነፃነቱ እንዴት ከብት ይመስል ብያዘውና እየነዳ ትኖራለህ አንተ የሚመስል ፍጥረት። እኔ ሳልፈቅድ ማንም ትክሻዬ ላይ እንኳን እጁን እንዳሳርፍብኝ አልፈቅድም። በፍቅር ከሆነ እዚህ እየዞረ ሊኖር ይችላል። ይህን የመሰለ ትውልድ ይዞ ይህን የመሰለ ወጣት ይዞ ይህን የመሰለ ልጅ ወልዶ የማራዝም እንዴት በየተገኘበት ይገደላል? እንዴት በዚህ ልክ ይዋረዳል? ያን የሚቀለብስና ያን የወረደበት ታሪክ ሽሮ በቦታው የክብር ሐውልት የሚያቆም ትግል የጀመርን እዚህ አድርሰናል። እንቋጫዋለን አይደለም እንዴ? ለእሱ መዘጋጀት አለብኝ። ዘላለም ለጉሬዛ ይመስል ባህር ዛፍ ለባህር ዛፍ ሊዞር አይችልም። ራሳችንን ማዘጋጅ በቅርብ መቋጨት ያለብን ትግል እንቋጫለን። በብዙ ቦታዎች የዞር ወንድሞቻችን መሰል ወንድሞቻችን ጋር የተገናኘን የተመካከርን ያለን ራሳችንን ማዘጋጅ። ምን ወር ከሆነ ከነ ክብራችን እንኖራለን። ምን ወር ከሆነ ከነ ሃይማኖታችን እንኖራለን። ምን ወር ከሆነ እንደ ሰው ቁመን እንሄዳለን። ማን ወር ከሆነ ሰንበርከን ቁመን ገጥመን እንሞታለን። አያትን ያወረሱናት አባቶች አይደሉም። ያሉ ሽሽትን ያወረሱናት አባቶች፣ አያቶች፣ ቅድመ አያቶች አይደሉም። ያሉ የዘጠና ዘጠኝ ግራዝማሽ ብዙ ነው ይላል። የፎከር ከዚ ከምናምን የመጣ ኃይል በዚህ ከተጫወተብህ ምን ነው ግራዝማሽ ዘርፎ ነው? ግራዝማሽ ምን ዝም ብሎ አልተገኘም ዝም ብሎ አይመጣ። የዘመኑ ግራዝማሽ መሆን ነው ወጥ? በድጋሚ ደስ ብሎኛል ስለተያየም እንዳልኳችሁ ነው። እናንተ በጣም ቅርብ ነበር፣ ቅርብም ነው። ደጋግሞ የምንገናኝበት አጋጣሚ ይኖራል። በቅርብም በዛ አጋጣሚ ብዙ ነገሮችን እናነሳንጥል ይሆናል። ሌሎች ሌሎች ነገሮችን ከአመራሮቻችሁ ጋር እናወራለን። በጣም አመሰግናለሁ።